ተመልካቾቼ እንዴት ናችሁ ማሜ ነኝ ከጓርቲው ዛሬም እንደተለመደው አዲስ ነገር ይዤላችሁ መጥቻለሁ ዛሬ እንግዲህ የምንወያየው ስለ ሁላችንም ቤት ውስጥ እጃችን ላይ አለ ብዬ ስለማስበው ቤኪንግ ሶዳ እና ካስተር ኦይል ነው ቤኪንግ ሶዳ እጅግ በጣም ዘርፈ ብዙ የሚባልለት ጥቅም ያለው ለሚጋገሩ እንደ ኩኪስ አይነት ነገሮች ብስኩት፣ ለመጋገር ዳቦ ለመጋገር የምንጠቀምበት ነው። ከዛ ውጭ ግን ቤኪንግ ሶዳ ምን ጥቅም አለው የሚለውን ነገር ዛሬ ከእናንተ ጋር አብረን እናያለን። እንግዲህ ቤኪንግ ሶዳ ከጤና አንጻር ያው በደንብ በባለሙያ የተደገፈ ሳይንሳዊ የሆኑ ነገሮች አሉ። ገብታችሁ ስለ ቤኪንግ ሶዳ አንዳንድ ነገሮችን ማየት ትችላላችሁ፣ ወይም ደግሞ የጤና ባለሙያ አካባቢያችሁ ያለውን አማክራችሁ ቤኪንግ ሶዳ ዙሪያ ለመጠቀም ትችላላችሁ ማለት ነው። እንግዲህ ይሄ ፕሮግራም በሁል ጊዜ የራሳችንን ልምድ ያየነውን ያነበብነውን የሰማነውን ነገር ነው እና የምናካፍላችሁ እዚህ ፕሮግራም ላይ ያለ ነገር ሁሉ የሕክምና ባለሙያ ምክር እንዳልሆነና የተመክሮ የራሳችንን ሀሳብ ስለሆነ የምናካፍላችሁ ማንኛውንም አይነት ፕሮግራም እዚህ ላይ ስናካፍላችሁ የራሱን ባለሙያ ከማማከር ወደኋላ እንዳትሉ ከመጠቀማችሁ በፊት የሚለውን መልእክት በመጀመሪያ አስተላልፍላችኋለሁ። እንግዲህ ወደ ቤኪንግ ሶዳ ጥቅም ስንሄድ ዛሬ የምናየው ለቆዳችንና ለዓይን ምን ጥቅም እንዳለው ነው። እንግዲህ በውጭ አካላችን ብቻ ተጠቅመን ወደ ውስጥ ሳናስገባ ዛሬ የምናየውን ነገር የምንጠቀመውን ነገር ነው የማሳያችሁ። ከዛ በፊት ግን ቤኪንግ ሶዳ ለምን ለምን ይጠቅማል የሚለው ከብዙዎቹ ጥቂቶቹን ልጠቅስላቸዋለሁ። ለአፍ ማጠቢያ፣ አፋችንን ተግመጥምጦ ለማጠብ በጣም ይጠቅማል። ጥርስ ለማንጫ፣ ብዙ ሰዎች ጥርሳቸውን ነጭ ለማድረግ እና ለመፋቅ አፍ ማጠቢያ ልክ እንደማውዝ ወሽ ይጠቀሙበታል። ሌላው እንደ ዲዮድራንት፣ እንደ ዲዮድራንት ላብ መጥቶ ሽታን ጠረንን እንዳያመጣ እንግዲህ ከዚህ በፊትም ስለ ዲዮድራንት በአለም ስቶን አንዳንድ ሀሳቦችን አውርተናል። እሱም እንደ ዲዮድራንት እንደሚጠቀም እንግዲህ ቤኪንግ ሶዳንም ለዲዮድራንትነት የሚጠቀሙት ሰዎች አሉ ኤር ፍሬሽነር ቤታችን ውስጥ ጥሩ ሽታ እንዲኖር በካስትሮ ኦይል እና ቤኪንግ ሶዳን በመጠቀም ቤት ውስጥ ቁጭ በማድረግ ሽታው ጥሩ አየር ኤር ፍሬሽነር ሊጠቀሙበታል ቤታችን ውስጥ ደግሞ የተለያየ ጽዳት ለማድረግ የሚጠቀሙበት መንገድ አለ ቤት ውስጥ አድቤት ቦታችንን ለማጽዳት ይጠቀሙበታል በተለይ ደግሞ እቃ ማጠቢያችን ወይም ደግሞ እጃችን መታጠቢያ በሚደፈንበት ጊዜ ቤኪንግ ሶዳ በብዛት በመጨመርና ና እላዩ ላይ ቬኒገር በማድረግ እንደ ኬሚካል ነገር ነው። ሚክሮፈረፈ ወደ ላይ ውስጡ ያለውን የደፈነውን ነገር ሰባብሮ ወደ ታች አውርዶ የማጥራት ኃይል ራሱ አለው ቤኪንግ ሶዳ ከቬኒገር ጋር ተደባልቆ ማለት ነው። ስለዚህ ምግብ ማብሰያችን ቦታ፣ እጃችን መታጠቢያ ሁሉ እንደዚያ ይደፈንብን ውሃ መውረድ እምቢ ሲለው ቀላል ነገር እጃችን ላይ ቤኪንግ ሶዳ ካለ ያንን ቤኪንግ ሶዳ በቬኒገር አርገን እንደዚህ አይነት ቀላል ሶሉሽን ማግኘት እንችላለን። ሌላው እንግዲህ ምንጣፍ ላይ የሆነ ነገር ፈሶ ያንን ነገር ለማስለቀቅ ወይ ደግሞ በጣም አስቀያሚ ነገር ይሆናል። በፈሰሰ ሰዓት እንደዚህ ጁስ ነገር ቢፈስ ያንን ነገር ከዛ ቦታ ላይ ለማንሳት ቤኪንግ ሶዳ አርጎ ቬኒገር አርጎ ያንን ነገር ለማስለቀቅ ሁሉ ይረዳል። ፍሪጃችን ውስጥ ደግሞ አስቀምጠን ፍሪጅ ውስጥ ያለን ጠረን ጥሩ ለማድረግ ራሱ ትልቅ ስራ የሚሰራው እንግዲህ ልብሳችንን ደግሞ ልብስ ስናጥብ ልብስ ላውንደሪ በምናደረግበት ጊዜ ላውንደሪ ውስጥ ትንሽ ቤኪንግ ሶዳ በመጨመር ልብሳችን ጥርት ያለ ንጽት ያለ ልብስ እንዲያደረግም ይረዳል። እጅግ በዛም ዘርፈ ብዙ የምላችሁ እንግዲህ ለተለያየ ነገር በተለይ ከጽዳት ጋር ገናኘ በጣም ብዙ ነገር ልታጸዱበት ትችላላችሁ። የመጸዳጃ ቤትን ቶሌት፣ ሲንኩ፣ ካቢኔቱን እያንዳንዱን ነገር በቤኪንግ ሶዳ ማጽዳትና ማጠብ ይቻላል ማለት ነው። ጽዳት ላይ እጅግ በጣም ትልቅ ጥቅም አለው። አንዳንድ ሰዎች ጫማ የጫማ ጠረን የግር ሽታ ላይ እንዳያመጣ ጫማቸው ላይ በመነስነስ ያንን ሽታ ይቋቋሙታል። አትክልት ራሱ ጓሯችሁ ላይ አትክልት ከተከላችሁ የተከላችሁትን አንዳንድ ተባዮች እየበሉ ብዙ ጊዜ አትክልቶቻችሁን በአንዳንድ ባክቴሪያ ተባይ ይጠቃሉና እነሱ እነሱን ራሱ ማጥፊያ ትልቅ መፍትሄ ይሆናል እና ከጤናም አንፃር ቃር በያዘን ጊዜ ለቃር ውሃ ጋር አድርገው የሚጠጡትም ሰዎች አሉ። ይህን ግን በእኛ ሚዲያ እንመክርም። ምክንያቱም ይህን ከማድረጋችሁ በፊት ባለሙያ እንድታማክሩ ላለፊታችሁ ለቆዳችሁ የምትጠቀሙትን ነገር ከመጠቀማችሁ በፊት ባለሙያ አማክሩ። ላለሁ ላይናችን ጥራት ባለፈው አንድ ቪዲዮ ሰርተንላችሁ ነበረ ስለ ጠንበለል ጠንበለል ነገራችን ላይ የሚገኝ ተክል ነው። ብዙዎቻችሁ ላታገኙ ትችላላችሁ፣ በየቦታው ሊገኝ ይችላል። በቀለ ስለ አይን ጥራት አይናችንን ሞራ ለሸፈነን ማየት ለጋረደን ሰዎች የጠንበለል ቅጠል ጠቃሚ ነው ብሎ አንድ ቪዲዮ ሰርተን ነበረ። ያላያችሁ ሰዎች እሱም ቪዲዮ ማየት ትችላላችሁ፣ እዚህ ከስር እናደርግላችኋለን። ግን ጠንበለልን ደግሞ በአቅራቢያችሁ ለማግኘት ላልቻላችሁ አይናችሁን ጥራት አንዳንድ ማየት ትንሽ እየከለላችሁ በእድሜም ብዛት እየመጣ ከመነጽር ውጪ ማንበብ የምትፈልጉ ሰዎች ወይም ላይናችሁ ጥራት በደንብ ማየት እንዲችል አንድ ጥሩ ነገር ይዤላችሁ መጥቻለሁኝ እና ለቆዳችሁ ለፊታችሁ፣ ቆንጆ ቆዳ ሶፍት ለሆነ ልስልስ ስላለ ጥርት ያለ ሮችን ፊታችን ላይ እንደ ማድያት ያሉ ነገሮችን ሊያስታግስልን፣ ሊያጠራልን ፊታችንን ቆንጆ ልስልስ ያለ እንዲያደርግልን በዚህ ቪዲዮ አንዳንድ ነገሮችን ነው ዛሬ እንግዲህ የምናወራው። ዋናው ሀሳቡ ለፊትና ለአይን ምን ጥቅም አለው የሚለው ነው፣ እንግዲህ የዛሬው ፕሮግራማችን ማለት ነው። ለአይናችን እንግዲህ ለአይን ጥራት በደንብ አይናችንን እንዲያይልን ቤኪንግ ሶዳ ከካስትሮይል ጋራ በመደባለቅ አንድ የሻይ ማንካ ካስትሮይል ከአንድ የሻይ ማንካ ቤኪንግ ሶዳ ደባልቆ በደንብ በመለወስ የፊታችንን የአይናችንን ውስጥ ሳይገባ ከአይናችን ዳር በጥንቃቄ ቀስ ብለን በደንብ እንቀበዋለን። በሁለቱም አይናችን ከስር እንዳልኳችሁ ወደ አይናችን እንዳይገባ በደንብ አይናችንን እንደ መሳጅ አድርገን በደንብ ከቀባንና ካስተካከልን በኋላ ለአንድ 15 ደቂቃ በመቆየት ለብ ባለ ውሃ ፊታችንን እንታጠባለን። ይህንን ስናደርግ እንግዲህ በሳምንት ውስጥ ሁለት ሶስት ጊዜ ይሄንን ካደረጋችሁ የአይናችሁን ጥራት ከዚህ በፊት ካለው የተሻለ የማየት የተሻለ ደግሞ አለመነፅር የማንበብ እድሉ ከሩቅ ደግሞ ማየት የማችሉትን ትንሽ የሚጋረዳችሁን ነገር በደንብ አድርጎ ጥርት ያደርግላችኋልና ይሄንን በሳምንት ሁለት ሶስት ጊዜ ሞክሩት። ውጤቱን ደግሞ እዚህ ከጨረሳችሁ በኋላ ያለውን ለውጥ በኮመንት እንደምትገልጹልን እርግጠኞች ነን። ሌላው ለፊታችን ፊታችን ልስልስ ያለ ጥርት ያለ ፊት እንዲኖረን ቤኪንግ ሶዳን ልክ እንግዲህ ሲያደረግነውን ነውን የደባልቅ ነውን አንድ የሻይ ማንኪያ ፓስትር ካስትር ኦይል እና አንድ የሻይ ማንኪያ አሁንም ቤኪንግ ሶዳውን ደባልቀን ፊታችንን በመቀባት በደንብ ፊታችን እንደዚህ መሳጅ አድርገን ለአንድ ሀያ ደቂቃ እንተዋዋለን። ከዛም በኋላ ከደቃ በኋላ ባለ ውሃ በመታጠብ አለ ሳሙና ታጥበን እንተኛለን። ይህንን ስናደርግ እንግዲህ ወደ ማታ ላይ ከመተኛታችን በፊት ከሆነ ሞቅ ባለ ውሃ ፊታችንን በመታጠብ እንተዋዋለን። እንግዲህ ይህንን እንዳልኳችሁ ለአይናችንም ለፊታችንም በሳምንት ሁለት ሶስት ጊዜ ካደረግን እጅግ በጣም ትልቅ ለውጥ ነው የምናይበት። ዛሬ እኔ ለአይንና ለፊት ፊታችሁ ላይ ጥቋቁር ነገር ለወጣ እንደ ብጉር ነገር ለሆነ ለቆሳሰለ አይነት ነገሮች በደንብ አድርጎ ያጠፋል። ብዙም ደግሞ ጉዳት የለውም። ግን ሳይድ ኤፌክት ደግሞ እንዳይኖረው ወይም የጎንዮሽ ጉዳት እንዳይኖረው ሁልጊዜ እንደዚህ አይነት ነገር ፊታችን ላይ ስንሞክር መጀመሪያ ፊታችን ነውና፣ አሁን አለርጂክ ቢኖርብን ቤኪንግ ሶዳ ወይም ደግሞ ካስተር ኦይል አለርጂክ ብንሆን ያ ነገር ቶሎ ፊታችን ላይ አታርጎ ፊታችንን እንዳያበላሸን ማንኛውም ነገር ከመሞከራችን በፊት ይህንንም ሆነ ሌላ ነገር ከመሞከራችን በፊት እጃችን ላይ እንደዚህ ሰውነት የማይታይ ሰውነታችን ላይ ልብስ ሊሸፍነው የሚችል ነገር ላይ በትንሹ መጀመሪያ እንቀበዋለን እናየውና ምንም አይነት ነገር ካላየንበት ራሽ ካላመጣ፣ እንደ አለርጂ ስትሆኑ አንድ ጊዜ ቶሎ ብሎ ሰውነታችሁን ራሽ እንደ ማምጣት፣ እንደ መኩሰል፣ እንደ ማቃጠል፣ ፍም እንደሆነ እንደ መቅላት ነገር ያመጣል እና ወዲያው ነው የምታዩት ለውጡን ማለት ነው፣ አለርጂ ካላችሁ። ስለዚህ ማንኛውንም ነገር እንደዚህ ቤት ውስጥ የምትጠቀሙትን፣ እኛም የምንላችሁን፣ እናንተም ደግሞ መጠቀም ከፈለጋችሁ መጀመሪያ ፊታችሁ ላይ ከማድረጋችሁ በፊት ማይታይ ልብስ የሚሸፍነው ሰውነታችሁ ላይ በትንሹ ሞክሮ ምንም አይነት ለውጥ ካላያችሁበት ፊታችሁ ላይ ማድረግ ትችላላችሁ ማለት ነው። የሁሉም ሰው ቆዳ የሁሉም ሰው ሰውነት አንድ አይደለም። ለእኔ ጥሩ ነው ብዬ የጠቀመኝ ነገር ለእናንተ አለርጂክ ሊሆንባችሁ ይችላል እና ያንን ደግሞ አለርጂክ ያለባችሁን ነገር ተመርምራችሁ ካላወቃችሁት ከሆነ በኋላ ነው እና የምታዩት ፊት ደግሞ ወዲያው ቶሎ የሚታይ ነገር ስለሆነ ያንን አድርጋችሁ ትንሽ ዲሳፖይንት እንዳትሆኑ እንዳትበሳጩ ከማድረጋችሁ በፊት በሌላ ነገር ላይ በሌላ በማይታይ ሰውነታችሁ ላይ እጃችሁ ላይ እንደዚህ ብትሞክሩት ጥሩ ነው ላለሁኝ። ፊታችሁ ጥራትና ለአይናችሁ ጥራት ጠንበለልን ማግኘት አልቻልንም ብላችሁ ብዙ ኮመንት ላደረጋችሁ ሰዎች ትንሽ ይሄኛው ደግሞ በእጃችሁ ላይ ላላችሁ ይህንን መጠቀም ትችላላችሁ ብዬ ስላሰብኩኝ ነው። ሌላው እንግዲህ ቤኪንግ ሶዳና ካስትር ኦይል በጣም ዘርፈ ብዙ ጥቅም ነው ብያችኋለሁ። ያለው ለጸጉር ራሱ ፎሮፎር ፎሮፎርንና የጸጉራችን የተሰባበሩ ጸጉራችንን ከስር ያለውን ራሱ ጠንካራ ጸጉር ሶፍት የሆነ ጸጉር እንዲኖረን ራሱ በጣም ትልቅ ጥቅም አለው። እሱም ልክ እንዳልኳችሁ ትሮና ኦይሉንና ቤኪንግ ሶዳውን በመደባለቅ ጸጉራችን ላይ በደንብ አድርገን ቆዳችንን እርጥብ ጸጉር ላይ በደንብ ባሽተን ሰላሳ ደቂቃ ያህል በፎጣ ጠቅልል አድርገን ከተው ነው በኋላ ብንታጠበው ይሄንን ደግሞ ጸጉራችን በታጠብን ቁጥር ያንን ብናደርግ ቶሎ ቶሎ ሳይሆን ላይ በሳምንትም በሁለት ሳምንትም ስንታጠብ ያንን ጸጉር በቤኪንግ ሶዳና በካስተር ኦይል ሰላሳ ደቂቃ ያክል በደንብ መሳጃ አድርገን አሽተን በፎጣ ጠቅልለና ቆይተን መታጠብ የበለጠ ደግሞ ቆንጆ ጸጉርና ፎሮፎርንም ለቆዳችንም ጥራት ጠቃሚ ነው፣ ይጠቅማችኋል። እንግዲህ እንዳናበዛባችሁ ለዛሬ ስለ ጸጉራችን ስለ ፊታችን ካወራን፣ ሌሎችም ደግሞ የተለያዩ ጥቅሞች ደግሞ አሉት። ከጤናም አንጻር ብዙ አለው እንዳነሳ ነው እንግዲህ ከወደዳችሁት፣ ጠቃሚ ፕሮግራም ነው ጠቃሚ ነገር ነው ዛሬ ያቀረብሽልን ብላችሁ ካላችሁ ፕሮግራማችንን ላይክ በማድረግ ሌሎችም ደግሞ እንዲጠቀሙበት ሼር እያደረጋችሁ ሰብስክራይብ ሳታደርጉ የምታዩ ወዳጆቻችን ተመልካቾቻችን ደግሞ ሰብስክራይብ እንድታደርጉን ስል ጠይቃለሁኝ። ለዛሬ የነበረኝ እንግዲህ አጠር ያለ ስለ ቤኪንግ ሶዳና ስለ ካስትር ኦይል ይህን ይመስል ነበረ። በሚቀጥለው ሳምንት ሌላ የተለየ ጥሩ ፕሮግራም ይዤላችሁ እስክመጣ ድረስ ለዛሬ ሰላም ኑልኝ። መልካም ጊዜ። ማሜነኝ ከጓሩትዩ